ሰላም ወዶችዬ፣ እንዴት ናችሁልኝ? ደህና ናችሁ ወይ? እግዚአብሔር ይመስገን አለውላችሁ። በጣም ባለፈው እንዳልኳችሁ፣ ስለዚህ ከላይ ስለምታዩት ቤት በቲክታኬ ላይ እንደለቀኩት ጠይቃችሁ ነበረ። ስንት አመት ፈጀብሽ? የስንት ጊዜ ደሞዝ ነው? በጣም ብዙ ጥያቄዎች በውስጡም ጠይቃችሁኛል። እና እሱን ለነግራችሁ ነው ዛሬ መጣሁት። መጀመሪያ ዩቲዩብ ሰብስክራይብ አድርጉ፣ ሼር አድርጉ። ሰብስክራይብ እንድትደረጉ የምትፈልጉ ሰዎችም ጻፉልኝ፣ ሰብስክራይብ አድርጋለሁ። የሁላችሁንም ዩቲዩብ ያላችሁን ሁሉ እና ሌላችሁ የምፈልገው ነገር ቤት ለመስራት ቤት ለመስራት በጣም ወሳኙ ነገር የእናንተ የምትሉት ሰው ነው። እኔ እንዳየሁት ነው ማለት፣ የእናንተ የምትሉት ሰው ካላችሁ በጣም ብዙ ከባድ አይባልም ቤት መስራት። እኔ ያየሁትን ነው መነግራችሁ። ለምሳሌ እናት፣ አባት፣ ወንድም፣ እህት ሊሆን ይችላል። ብቻ የምታምኑት ሰው ገንዘብ የማያጠፋ እናንተን ወክሎ እቃ የሚገዛ እቃ ለሌላ ሰው ሲገዛላችሁ ብር ብቻ አይደለም፣ ጥራት የሌለውንም እቃ ብረት፣ ብሎኬት ሊሆን ይችላል። የተለያዩ ነገሮች እርካሽ የሚባሉትን ሊጠቀሙ ይችላሉ። ለዚህ ገንዘብ ብቻ ሳይሆን ጥሩም ያልሆነ ቤት ነው የምትሰሩት። ለዚህ የእናንተ ሰው ግን ሲሆን ሄዶ ብሎኬት ገዝቶ አንደኛ ዋጋውም ከዚህ ቦታ እዚህ ቦታ ብሎ አማርጦ ይገዛል። ሁለተኛ ነገር ደግሞ እቃውም እንዳልኳችሁ ጥራት ያለው አንደኛ የሚባለውን ብረት አንደኛ የሚባለውን ብሎኬት አሪፍ የሚባለውን አሸዋ፣ ሲሚንቶ ይጠቀማሉ ማለት ነው። እኔ የሰራሁት ቤት ስልሳ ቆርቆሮ ነው። ስልሳ ቆርቆሮ ብሎኬት ቤት ነው የሰራሁት። ስድስት ክፍሎች አሉት፤ ሁለት መኝታ ክፍል፣ አንድ ሽንት ቤትና ሻወር፣ አንድ ሳሎን አንድ ደግሞ አነስ ያለ የሕፃናት ክፍል እና ደግሞ አንድ ኪችን አለው ማለት ነው። እና በዘጠኝ ወር ውስጥ ነው የተጠናቀቀው፣ በዘጠኝ ወር ጊዜ ውስጥ ነው የጨረስኩት። እንዲህ እንዲህ ብዬ በዝርዝር ልነግራችሁ እንትን ባለልም፣ ለምን ዛሬ ዝርዝሩን ብነግራችሁ እንኳን በዘጠኝ ወር ውስጥ የአንድ ወር እንትን በጣም ልዩነት አለው። ለዚህ በጣም ውድ የሚባለው ያየሁት ነገር ቢኖር እንትን ነው፣ ብረት ነው። በጣም ውድ ብረት ነው። ብሎኬትም ይሄን ያህል አይደለም። ብረት ግን ውድ ነው። ብረት ያስፈልጋል፣ ብሎኬት ያስፈልጋል። ቆርቆሮ እኔ በአንድ ሺህ ብር ነው የገዛሁት። በአንድ ሺህ ብር ስልሳ ቆርቆሮ ማለት ስልሳ ሺህ ብር ማለት ነው እና እንዳልኳችሁ አሁን ብነግራችሁም ያለውን ዝርዝር ብነግራችሁም በዘጠኝ ወር ውስጥ በጣም ልዩነት ያመጣል ነው ምላችሁ። ለዚህ ይህን ያህል ዝርዝሩን ብዙ መናገር አልፈልግም። ለምን የብዙ ብሮች ልዩነት አለው ከዘጠኝ ወር አሁን ማለት ነው። እና እኔ እንዳልኳችሁ ዘጠኝ ወራት ፈጅቶብኛል። ሲቀጥል ደግሞ ገንዘብ ስትልኩ ብረሰስ ቤት እንዲሰራላችሁ ስትፈልጉ መሬት የነበረ ነው ቤት ብቻ ነው የተሰራው። ለዚህ ገንዘብ ስትልኩ አንዴ የአንድ አመት የአንድ አመት ከአራት ወር ብር አንዴ ላኩ ገብቷችኋል። ከዛ በኋላ አንዴ የሚያስፈልገው ነገር ሁሉ ይገዛል። ከዛ በኋላ አንዴ ቤቱ ይቆማል። ከዛ ደግሞ ለፊኒሽንጉ ሌላ ብር ትልካላችሁ ማለት ነው። እኔ ያልኩ ያረኩትን ነው የምነግራችሁ በየወሩ ስትልኩ ግን በጣም ገንዘብ ይባክናል። ከስር ከስር አንዴ ቆርቆሮ፣ አንዴ ሚስማር፣ አንዴ ብሎኬት እያላችሁ ስንት ስትሉ ገንዘብ ይባክናል። በዛ መሀል ሌላ ደግሞ ብላላችሁ ፈልገው፣ በጭራሽ በጭራሽ የጭቃ ቤት እንዳትሰሩ። እውነቴን ነው ምላችሁ፣ ገንዘቡ ይሄን ያህል ልዩነት የለውም። እውነቴን ነው ምላችሁ፣ እኔ ያየሁትን ነው ምነግራችሁ። ይሄን ያህል በጭራሽ ልዩነት የለውም ከጭቃ ቤት ጋር ማለት ነው። ከሰራችሁ አይቀር ትንሽዬ ብር ልዩነት ነው ያለው። የብሎኬት ቤት ስሩ። እናንተም ያስደስታችኋል። የብዙ አመትም እንትን አለው፣ ታርፋላችሁ ለብዙ ጊዜም ማለት ነው። እና እንዳልኳችሁ ዝርዝሩን በጣም ወሳኝ ከሆነ ከፈለጋችሁት ኮሜንት ላይ አስቀምጡልኝና ዝርዝሩን እያንዳንዱን ነግራችኋ አለው። ግን የዛኔና አሁን ልዩነት ስላለው ነው። ለነግራችሁ ያልፈለግኩት ኮንትራት ቤት ነሽ ወይ ብላችሁ የጠይቃችሁ ሰዎች፣ አዎ ኮንትራት ቤት ነኝ። የስንት ጊዜ ብር ነው የፈጀብሽ እንዳ ያላችሁኝ፣ የሁለት ዓመት ብር ነው የፈጀብኝ። እንዳልኳችሁ ብሩን በአንድ ያደርኩት በሁለት ጊዜ ነው የላኩት። መጀመሪያ እንዳልኳችሁ ሙሉ እንትን ላኩኝ። ይሄ ብሎኬት፣ ብረት፣ ድንጋይ ምናምን ምናምን የሚባለውን ነገር ሁሉ ገንዘቡን ላኩኝ። ከዛ በኋላ ቤቱ ቆመ ማለት ነው። ቤቱ ቆመ። ከዛ በኋላ ደግሞ ለፊኒሽንግ ነው የላኩት። ግን አሁን ምን ቀርቶኛል መሰላችሁ ልነግራችሁ ፈልገው፣ እንትኑ ምንድን ነው ሽንት ቤትና ሻወሩ ሴራሚክ ምናምን አልሆነም ገና ነው። ለምን ብትሉ ደጅ ላይ እንትን ያስፈልገዋል። ታውቃላችሁ ሽንት ቤት ሻወር ቤት ውስጥ ሲሆን፣ ደጅ ላይ ማጠራቀሚያ ያስፈልገዋል። ለዛ ነገር ገና ቦታ ምናምን አላስተካከልንም። ለዛ ቦታ አንድ ግቢው ሰርቪስ ስላለ እሱን አፍርሰን ቆሻሻ ይሄ የሽንት ቤቱን የኪችኑን እቃ ማጠቢያው ምናምን ምናምን የሚሄድበት አንድ ጉድጓድ ማዘጋጀት አለብን። እሱን ስላላዘጋጀን ሽንት ቤቱን እንደዛው እንዳለ ትተነዋል። ሽንት ቤትና ሻውሩ ገና ነው። ምንም ነገር በቃ አለ እንጂ ይሄ ቦታው ቀረ እንጂ ምንም ሴራሚክ አልሆነም፣ ምንም አልተስተካከለም። እና ደግሞ ሴራሚክ አይደለም፣ ሙሉ ቤቱ መሬቱ ሲሚንቶ ነው እንጂ ሴራሚክ አላደረኩትም። እንዲገባችሁ ነው ማለት ብሩ። አሁን ስነግራችሁ ይሄን ሁሉ ሰርቶ እንዳትሉኝ ነው ምነግራችሁ፣ ማለት ነው ስንት ብር እንደፈጀ ለመናገር ማለት ነው እና እንዳልኳችሁ ሴራሚክ አይደለም ሙሉ ሲሚንቶ ነው ስልሳ ቆርቆሮን የፈጀው ብሎኬት ቤት ነው ሙሉ ለሙሉ የሁለት አመት ገንዘብ አውጥችበታለሁ። ሽንት ቤት እና ሻወሩ ገና ነው እስካሁን ድረስ አንድ ሚሊዮን ሁለት መቶ ሺ ብር አውጥቻለሁ አንድ ሚሊዮን ሁለት መቶ ሺ ብር አውጥቻለሁ እስካሁን ማለት ነው እንግዲህ መብራቶች ተገጥመውለታል እንትን ብሏል ቤቱ ሙሉ እንትን ተሰርቷል። ከሻወሩ ውጭ ማለት ነው ከሻወርና ሽንት ቤቱ ውጭ ሙሉ ቤቱ እንትን ተሰርቶ ጂፕሰን እንትን ኮርኒስ ተሰርቶለታል ምናምን ማለት ነው እና አንድ ሚሊዮን ሁለት መቶ ሺህ ብር ፈጅቷል። ግን አለቀ ማለት አይደለም። ቢያንስ አሁንም ቢሆን ቢያንስ ሁለት መቶ ሺህ ብር ይፈጃል። ለምን ብትሉ የሽንት ቤት ቆሻሻ ማጠራቀሚያ እና እንትኑ ይሄ ሻወርና ሽንት ቤቱ ቢያንስ እንዳልኳችሁ ነው፣ ሁለት መቶ ሺህ ብር ይፈጃል። አንድ ሚሊዮን አራት መቶ ሺህ ብር በሉት ትፈጀብኝ ማለት ነው። ሲጠናቀቅ እንደዛ ነው። ሰብስክራይብ ሼር አድርጉልኝ፣ አበረታቱኝ። ሌላ ደግሞ ትፈልጉት በጣም ወሳኝ ነገር ካለ ደግሞ እነግራችኋለሁ። አመሰግናለሁ ውዶቼ። እና ፕሊስ ሰብስክራይብ አድርጉኝ፣ በጓደኞቻችሁም ሰብስክራይብ አድርጉኝ፣ አበረታቱኝ፣ ጠንክሩ። አሁን ላይ ገንዘብ ምንም አይሰራ፣ ምናምን የሚባል ነገር የለም። አሁንም ገንዘቡ ይሰራል። አስቀምጡ፣ ጎበዝ ሁኑ። አሪፍ ሰው ካላችሁ አሁንም ገንዘቡ ስራ ይሰራል። እኔ ኮንትራት